የተፈራው አልቀረም። አሁን ራስ በራሳችን የተገዳደልን አንሶን የሳውዲ ዜጋ በጩቤ ሊወጋ ወጋ እየሞከረ በካሜራ ታይቶ በፖሊስ ተይዟል ማለት ነው። አሰሪውን ለምን በጩቤ ሊወጋ ወጋ ሞከረ ምክንያቱም ምንድን ነው የሚለውን እነግራቸኋለሁ። እባካችሁ የቪዲዮ ለሁሉም ወንድሞቼ እንዲደርስ እፈልጋለሁ ማለት ነው እና ግዴታ እናንተ ላይ እስከሚደርስባችሁ አትጠብቁ፣ እባካችሁ ተጠንቀቁ ማለት ነው። እንደኛ ሀገር ህግ መስሏችሁ በሳውዲ ህግ አትቀልዱ ማለት ነው እና አሰላም አሌይኩም ወራህመቱላ ላይ በረካቱ ክርስትያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? ይጋሁሉ ሰላም ነው አላ ስሆነ ታላ በያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩ እንጂ ስለምረው በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ውስጥ ጉድ ያስብላል ማለት ነው። አስባችሁታል በዚህ ሰሞን የተደረገውን ነገር ታውቃላችሁ። ቴዲ በገዛ ዜጋው በሰፈሩ ሰው በሚያውቀው በአመነው ሰው ነበረ በጩቤ ተወቅቶ የተገደለው። አሁን ደግሞ ጭራሽ ብለው ብለው ራስ በራሳቸው የተገዳደለው አንሷቸው፣ አሁን ደግሞ የሳውዲን ዜጋ ሊገል በጩቤ ሊወጋ ሰው ባለበት ምንም ሳይፈራ አስባችሁታል። ወላሂ ነው እምላችሁ፣ በጣም ነው የሚያስፈራው። ምን አይነት ጭካኔ ምን አይነት ዲፍረት እንዳላቸው አላቅምና፣ እንደኛ ሀገር ህግ እንዳይመስላችሁ እዚህ ሀገር ላይ በሰውዴ ህግ ቀልድ የለም። ትንሹም ትልቁም፣ ታዋቂውም፣ ሀብታሙም ዳሃው የሚባል ነገር የለም። ትክክለኛ ህግ ነው ያለው ማለት ነው እና በሰውዴ ህግ ቀልድ አለው ብላችሁ ማንም አያየኝም ማንም አይዘኝም ብላችሁ ስትሞክሩ ህይወታችሁን አደጋ ላይ ነው የምትጥሉት ማለት ነው እና እባካችሁ እባካችሁ ተጠንቀቁ፣ ለህይወታችሁ ፍሩ። እናንተ ለራሳችሁ ህይወት ባትፈሩ ለቤተሰቦቻችሁ ለእናንተ የሚያስ የሚጨነቅ የሚያዝን ሰው ስላለ እባካችሁ ቤተሰቦቻችሁንም እንዲሰቃዩና እንዲያዝኑ አታድርጉ ማለት ነውና፣ አሁን እኔ በጣም ያስፈራኝና በጣም የከበደኝ ነገር ምን እንደሆነ ታውቃላችሁ? እኔ እኮ ድፍረታቸው ድፍረት የሳውዲ ዜጋ ሊገል በዛውም እኮ ጨዌ ይዞ ማለት ነው። አስባችሁታል? እና ልንገራችሁ፣ እውነታውን ለምንድን ነው ይህን ይህን ያደረገው የሚለውን ነገር ውስጣችሁ ላይ ሊመጣባችሁ ይችላል ማለት ነው። እና አሰሪው ለብዙ ጊዜ ሰርቶ ብር አልሰጠውም፣ ገብቷቸዋል። ለብዙ ጊዜ ስጠኝ እያለ ነገ እያለ ከነገ ወዲያ እያለ እንደኛ፣ አሁን እኔ ቤት ራሱ ወላሂ ሰውየው የሁለት ወር ደሞዝ አልሰጠኝም ማለት ነው። እና እናንተ ደክማችሁ ለፍታችሁ በጊዜ ብር ማግኘት ትፈልጋችሁ፣ እነሱ ግን ብዙ ጊዜ ቶሎ መስጠት አይወዱም። ለምን እንደሆነ አላውቅም። ተናጌ ከነጎዳ እንደዛ እያሉ ለብዙ ጊዜ ብሩን አልሰጠውም ማለት ነው። አስባችሁታል። ለብዙ ጊዜ ብር ሳይሰጠው ቆይቶ ከዛ ሲበዛበት ለምን በዚህ አላስፈራራውም ብሎ ይሆን፣ እንዲሁም ደግሞ በግዴታ በዛ ሰዓት ይሰጠው ይሰጠኛል ብሎ ያስብ ይሁን፣ የሚታወቅ ነገር የለም ግን በጩቤ ሊወጋው፣ እሱ ምን አለብኝ ብሎ ሰውየው ማንም በሀገሩን ያለው አስር ሰላት ለመስገድ እየወጣ ባለበት ሰዓት ነበር ይሄን ነገር ያየው ማለት ነው። እና ሙሉ ቪዲዮን አላስገባውላችሁም። በነገራችን ላይ መግቢያ ላይ ጩቤ ስለሚታይ ትንሽ ደብዘዝ አድርጌዋለሁ። ሙሉ ቪዲዮውን ብታዩት ደግሞ በጣም ነው የምታፍሩት። ገብቷችኋል። ለምን መሰላችሁ? ምንም አልፈራም፣ ማንንም አልፈራም ሰውየውን ሊወጋው ሲል አንድ ሰው ነው ቶሎ ብሎ አንገቱን ይዞ የወረወረው ማለት ነው። ከዛም ደግሞ እሱ አልበቃ ብሎ መሸሽትቶ ምንድን እያደረጋለው ድንጋይ አንስቶ ሰውየውን እየወጋው ነው ማለት ነው። አስባችኋት፣ ሰውየውን እየወጋው ነው፣ ብሬን ስጠኝ እያለ እየጮኸ ሰውየውን በድንጋይ እየወረወረ በጩቤ መውጋት ሲያቅተው በድንጋይ እየወረወረ ሲወጋው ነበረ ማለት ነው። የፈለገ ያክል ደሞዝ ባይሰጣችሁ ብራችሁን ባይሰጣችሁ እናንተ ለፖሊስ ነው እንጂ መናገር ያለባችሁ። ህይወታችሁን አደጋ ላይ ከምትጥሉ ለሰው የሳውዲ ከሆናችሁ በቃ በህግ ማስጠየቅ ነው። አይ እኔ ህጋዊ ስላልሆንኩኝ ይዙኛል ብላችሁ ፈርታችሁም ከሆነ የፈለገ ነገር ቢሆን የሰው ህይወት ከማጠፋ እና ችግር ውስጥ ከምገባ እዚህ ሀገር ላይ የሰው ህይወት አትፍታችሁ። በቀላሉ በዚች ዱኒያ ላይ ኖራለሁ ማለት በጣም ከባድ ነው። አስባችሁታል። ግዴታ ትገደላላችሁ። የሰው ህይወት ካጠፋችሁ ህይወታችሁ ይጠፋል። ስለዚህ ራሳችሁን በጭር ውስጥ ከማስቀረት የሁለት ወር የሶስት ወር ደሞዝ ቢቀርባችሁ ነው ሻለው ማለት ነው። ሰርታችሁ ታገኙታላችሁ። አቃለው በጣም ይደክማል። ብዙ መስዋዕትነት ነው የከፈላችሁለት፣ ለፍታችሁበታል። ሆኖም ግን የሰው ህይወት አጥፍቼ የኔም ህይወት ከሚጠፋና ራሴን አደጋ ላይ ከሚጥል በህጋዊ መንገድ ለፖሊሶች ተናግሮ ወይም ደግሞ ሀቄ እንዲመለስ ማድረግ ነው ካለውነ ደግሞ ለአላትቸው ሰውየው አላህን ከፈራ ይስጠኝ ካልሰጠኝ ደግሞ ህይወት በህይወት እስካለሁና ጉልበት እስካለኝ ጤና እስካለኝ ድረስ ሰርች ያገኘዋለሁ። ስለዚህ እንደዚህ አይነት ውሳኔዎት የሚተወስኑ ወንድሞች፣ እህቶች ካላችሁ ባካችሁ ተጠንቀቁ ማለት ነው እና ራስን ማጥፋት የሰውን ህይወት ማጥፋት እዚህ ሀገር ላይ በጣም ከባድ ነው። ገብቷቸዋል። ይሄ ልጅ ይህን ሰውዬ ባይገለውም እንኳን ምን አይነት ህይወት እንደሚጠብቀው አስቡ። ምን አይነት ህይወት እንደሚጠብቀው። በዛውም እኮ በጠራራ ፀሐይ ወላሂ ነው ምላችሁ። በጠራራ ፀሐይ ሰው ባለበት ሰውየውን፣ ሰው ባይኖር ኖሮ ገሎት ነበረ። በጩቤ ወጋግቶ ገሎት ነበረ። ለዛውም እኮ ሰውየው ትልቅ ነው። ወላሂ በጣም ነው ያሳዘነኝ። እኔ ለአረበታሽ ቃብጭ ምናምን የምትሉ አላችሁና፣ ማሽቃበት ሳይሆን ሰውየው ትልቅ ሰው ነው። አዎ በድሎታል፣ ብሩን አልሰጠውም። ግን የሰውን ህይወት ግን ማጥፋት በጣም ተገቢ አይደለም። ገብቷቸዋል ብሩን ቀስ በቀስ አላ ርዝቁ፣ የእናንተ ከሆነ የትም ሆኖ ይሰጣችኋል። ወላሂ ነው የምላችሁ። እኔ ከዚህ በፊት ማለት ነው ለብዙ ጊዜ ብሬን ከልከላይ ኖራ እንዲሁ ተጣልተን ወጥቼ ማለት ነው ብርሽን አልሰጥሽም ብላኝ ወጥታ የሆነ ከአመት በኋላ የሆነ ቀን ረመዳን ላይ ደውላ ነይና ብርሽን ሰጂ አለችኝ ማለት አረቦች በደና ጊዜ ከተጣላችሁ ብራችሁን ይከለክላሉ። ግን ረመዳን ሲመጣ ፈጠራችሁን ይፈራሉ። አንዳንድ ጊዜ ሁሉም እያልኩ አይደለም፣ አንዳንዶቹ ረመዳን ሲመጣ በግድ ደውለው ብራችሁን ውሰዱ የሚሉ አሉ። እኔ መተሽ መጀመሪያ ተጣልተን ብሬን ከልክላኝ ስለምናት እያለቀስኩ ስለምናት የከለከለችኝን ብር ረመዳን ላይ ከአመት በኋላ ነይና ውሰጅ ያለችኝ ማለት ነው እና አላህ ይጠብቀን። ከአንዳንድ አረመኒና ጨካኞቹም ጫካኖቹም አላህ ይጠብቀን። እባካችሁ እህቶች ህይወታችሁን አደጋ ላይ አትጣሉ። ለሁለት ወር፣ ለሶስት ወር ደሞዝ ብላችሁ ራሳችሁን ችግር ውስጥ የሚያስገባ ነገር አታድርጉ። ባይነኝ እንዲ እንደ ራሴ እኔ ቢሆን በሱ ቦታ ጤና እስካለኝ ድረስ ብሩን ሰርቼ ያገኘዋለሁ። እኔ ግን የሰው ህይወት አጥፍቼ ችግር ውስጥ ከምገባ ለአላህ ሰጥቼው በዚች ዱኒያ ላይ ባይሰጠኝ በአኼራ ላይ ይሰጠኛል። ገብቷችኋል። ስለዚህ ለአላህ ትቼው ዝም ብዬ በቃ ሌላ ስራ ካገኘ እሰራ ነበረ ማለት ነው። እና ይሄ ልጅ ደግሞ ከዚህ በኋላ ምን አይነት ጭንቅ ውስጥ እንደሚገባ እስር ቤት ነው የሚወረውረው። ዞሮ ብሎ የሚያየው የለም፣ የሚጠይቀው የለም። ያለው የሰው ሀገር ነው። እንኳን ያለ ወንጀል እንኳን የተያዙ ወንድሞቻችን እስር ቤት እየተሰቃዩ ነው ያሉት ይህ ልጅ ደግሞ አስቡት፣ እንግዲህ ምን ያክል እኔ እንጃ፣ ምን ያክል ድፍረት ቢኖረው እንደሆነ አላውቅም። ወላሂ በጣም ነው የደነገጥኩት፣ በጣም ነው የፈራሁት ማለት ነው እና የራሳችን ዜጋ ራስ በራሳቸው ተገዳደሉ ብለን እየፈራን አሁን ደግሞ ጭራሽ የሳውዲ ዜጋ ለመግደል መሮጥ። እንደዚህ ወላሂ። ሙሉ ቪዲዮውን ማለት ነው የምትፈልጉ ልጆች ቪዲዮውን ልክላችኋለሁ። ማየት የምትፈልጉ ማለት ነው፣ ሰውየውን እንዴት እንዳደረገው። በቃ አንገቱ ላይ ሊሰካበት ሲል ነው ሰው የደረሰለት ማለት ነው። ሰውየው ትልቅ ሰው ነው። እንትን የሆነ በቃ ነጭ እንትን አውጥቷል። ምንድን ነው የሚባለው? ሼባ ሼባ ነው ይሄ ሽበት ይሄ ወሽ ሽበት አውጥቷል ማለት ነው። ትልቅ ሰው ነው። ወላሂ በጣም ነው ያሳዘነኝ እኔ። ሰውየውም ያደረገው ነገር ጥሩ አይደለም፣ ግን ሆኖም የፈለገ ነገር ቢሆን ህይወታችሁን አደጋ ላይ የሚጥል ነገር አታድርጉ ባይነኝ። ዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁ ያመሰግናለሁ። አላህ ከክፉ ነገር ይጠብቀን፣ የሚጠብቃችሁም አላህ። በሰላም ከሀገራችን ያወጣናል፣ በሰላም ከሀገራችን ያብቃናል። አላህ ያመጣንበትን አላህ ያሳ